አርግዣለሁ እናንተ ህይወት መጀመሪያ ለ የዘፈን ዳርዳርታው ምንድን ነው የሚባል አባባል፣ ለእናንተ እናንተ ጨርሱት እስኪ ኮሜንት ላይ። ዛሬ እንግዲህ ኤዱ ጉድ ነገር ይዛ መጣለች ማለት ነው። ቤዛም በሁኔታው ተደናግጣ ኤፍሬምን ተመነው ወይስ ደግሞ ኤደን ግራ በመጋባት ውስጥ ትገኛለች። ምን አይነት ምላሽ ይኖራት ይሆናል? ኤደን እንግዲህ አርግዣለሁ፣ እኔን እንኳን ባትቀበለኝ፣ ባትፈቅድ፣ ከኔ ጋር መሆን ባትፈልግም ልጅን የግዴታ መቀበል አለብህ፣ አብረ መኖር አለብህ በማለት እንግዲህ ውጥር አድርጋ ቤዛ ፊት ይዘዋለች። መልሱ ምን ሊሆን ይችላል? መጨረሻውስ ምን ሆነ የሚለውን እንግዲህ አብረን እናወራበታለን። በመጀመሪያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች። አያችሁ ዛሬ ድምጼ እንዴት እንደመጣ ፏፈሽ ቦለለለል ብሏል። ለምን በቃ ተችሎኛል? እኔ ሲሻል ሲያመኝ ነው እንጂ ሲሻለኝ ደህና ነኝ። በጣም እንደምታየወኝና በጣም ነው ማመሰግናችሁ። እወዳችኋለሁ፣ የምር ከልቤ ማለት ነው። ብዙዎቻችሁ እግዚአብሔር ይማረሽ አላይ ማረሽ፣ እንደዚህ አድርጊ እንደዛ ስትሉኝ ነበር። ወዳችኋለሁ። እግዚአብሔር ያክብርልኝ። በጣም ተሽሎኛል፣ ደህና ነኝ ለማለት እወዳለሁ። ዛሬ እንግዲህ ኤደንና ኤፍሬምን እንዲሁም ደግሞ ቤዛን ነው ይዤላችሁ የመጣሁት። ትንሽ ከበድ ያለ ነገር ነው። በመጀመሪያ ያው እንግዲህ እንደምታዩት ኤደን መጀመሪያ ቤዛ ነበረች። ቤዛ ደግሞ ድንገት ጠፋች። እሷ ስትጠፋ ኤፍሬም ግራ በመጋባት ውስጥ አገኛት ይሆን አጣት ይሆን ትመጣ ይሆን አትመጣ ይሆን፣ ብቻ እሱም ትልቅ ጥያቄ ምልክት ነበርበት። ለብዙ ወራቶች በሚባል ደረጃ ቤዛ ከጠፋችበት እንግዲህ ምኑንም ሳያውቀው በጣም በቃ ብዙ ጊዜ ጠብቋታል። ስቲል እየጠበቃት ነበረ። ግን ኤደን በድንገት መጣችና ቤዛ እንደሄደች አካባቢ አብረን ካልሆንክ፣ አብረን በፍቅር ካልቀጠልን፣ አብረን ህይወትን ካልጀመርን የሆነ ብቻ በጣም አስጨነቀችው። ከዛ ፍቅሬን ካልተቀበልክ ብላ በጣም ስታስገድደው፣ ኖ እንደዛ አይሆንም መጨረሻ ላይ እንድትጎዳ አልፈልግም፣ ግን አብሬሽ ሆናለሁ። ግን ሌላ ስለ ፍቅር ስለምናምን ስለሌላ ነገር ወጣ ያለ ነገር የምታወሪ ከሆነ በጭራሽ አይሆንም፣ የማይሆን ነገር እንደሆነ እየነገራት ነበር። እሺ ችግር የለውም ምናም ብላ በሰዓቱ እንግዲህ ተቀብሏለች ማለት ነው። እና እሱም እንግዲህ ደስ ባይሎ ሴት ልጅ ስትጎዳ ማየት ስለማይፈልግ እንግዲህ ሄዷል ማለት ነው። አብረው ቀጥለዋል። ግን ምን ተፈጠረ? ከዛ በኋላ ከዛ በኋላ እንግዲህ ጥሩ እየኖሩ ነበር። እውነት ለመናገር ኤፍሬም ምንም ብዙም አልተቀበላትም። እሷ ስታስገድደው ነው እንጂ። ብቻ ግን በዛ ሁኔታ እየቀጠሉ ነበረ አንዴ ሲገናኙ፣ አንዴ ሲጣሉ፣ አንዴ ሲጨቃጨቁ፣ አንዴ ጥሩ ጊዜ ሲያሳልፉ፣ አንዴ ምናምን ያ ነገር ነበረና ከዛ ቤዛም እንግዲህ ከወራቶች መጥፋት በኋላ እንግዲህ ድጋሚ መጣለች ማለት ነውና ቤዛ ስትመጣ እንግዲህ ኤደን ቦታ መልቀቅ አለባት። ምክንያቱም መጀመሪያም ያለ ቦታ ያለ አግባብ ነበረ የተቀመጠችበት የመጣችበት መንገድ ጥሩ አልነበረምና እንደዛ ሲባል እሷም አንተን ለቅቄ መሄድ አልችልም፣ እንዴት ጊዜ አትሰጠኝም? እንዴት ቤዛን እኔን ታደርጋለ? እንደዛ እንደዚህ ምናምን ብላ በጣም ምር ያለች ምናምን፣ ሁላችንንም እሷን ተቆጣናት። የማትፈልጊውን ሰው አብሮሽ ቢሆን ነገ ለማይቀጥለው ነገር ምን የትንሽ የቀናቶች ደስታ ምን ያደርግልሻል? ስለዚህ ደስተኛ መሆን የሚችለው ደስተኛ የሚሆነው ከቤዛ ጋር ነው ምክንያቱም ደስታው እሷ ጋር ያለው እሷ ጋር ነው ብለን በዛ ተቋጨ ኤደንም እንባከረ ያለች እዚህ ያለች ምናምን በስተመጨረሻ እንግዲህ ሁሉን ነገር አስተውላ ቆም ብላ በማየት በማገናዘብ ዙሪያ ያለ ሰውን ዞር ዞር ብላ ስታይ እንግዲህ ከኤፍሬም ምንም ከጓደኝነት ሌላ ምንም የሚሰጣት ቦታም አልነበረም ሲጀመርም። ግን አጠገቡ አይነበርም የሚወዳት ሰው ነበር እሱ ጋር ተጠቃለለች። ጥሩ ነገሮች ተፈጠሩ። እንግዲህ አጨብጭባ ቤዛንና ኤፍሬም አንድ እንዲሆኑ አድርጋ እንግዲህ እሷ ሄዳ ነበረ ደስተኛ እንደሆነች የማይገባት ቦታ የማትፈልግበት ቦታ መቆየት እንደማትፈልግ ተናግራ እንግዲህ ጥላቸው ሄዳ ነበርና ና በዛም እንግዲህ ቤዛና ኤፍሬም ችግሮቻቸውን ፈትተው ጥሩ ጊዜ እያሳለፉ ነበር። ድንገት ዛሬ ኤደን መጣ። እንግዲህ አርግዣለሁ ስለዚህ እኔም ባትቀበለኝ እኔ ጋር ባትፈቅድ እንኳን መሆን በቃ ልጅ መቀበል አለብህ። ቤተሰብ የሚባል ነገር አለ። ስለዚህ አብረን ትዳር መስርተን ቤተሰቦቻችን ማስደሰት አለብን ምናምን ብላ ሬ ነው ስትል የነበረውና ቤዛ በጣም የተረጋጋች በጣም ጨዋ፣ በቃ ለሴት ልጅ የሆን የምታስብ የምትጨነቅ እንዴት ልበላችሁ፣ ለሰው ልጅ ክብር አላት። በጣም ሳይለንት ናት። በጣም ቀስ ያለች ልጅ ናት። በቃ የተረጋጋች የምታወጣቸው ቃላቶች ራሱ ደስ የሚሉ የሆነ ልስልስ ያሉ የማይጠገቡ ናቸውና ከፍቅረኛዋ ወይም ደግሞ ከምትወደው ሰው አርግዣለሁ ብላ እየመጣች እንኳን ስትረዳት ስትቀበላት በቃ ይዞሽ ምናምን እያላት ስታባብላት የነበረችው እሷ ናት እና በጣም የምትገርም ልጅ ናት። በጣም በቃ እኔ ይበልጥ እንደወዳት እንዳከብራት አድርጎኛል። የዛሬው ቪዲዮ ና እና ኤፍሬም ደግሞ ኬት ምንድን ያደረገሽ የማን ከምን ምናምን ሲል የእውነት አልዋሻችሁም። በጣም ነው ሳቂ የመጣው የሚያዝናናም ነው የሚያስተምር ቪዲዮ ነው የዛሬው ቪዲዮ ና ብቻ፣ በአጭሩ ፕራንክ ነው ስነግራችሁ፣ ፕራንክ ነው ቪዲዮ ይህን እስከ መጨረሻው ማታዩ ልጆች አሁን እኔን ትሳደባላችሁ፣ ገብታችሁ እስካሁን ባወራሁት ነገር። ወደ ፕራንኩ ልመጣ ነው። ግን እናንተ ቪዲዮን ግማሹን ታዩትና ኮሜንት ገብታችሁ ፕራንክ ነው እኮ እንደዚህ አታርጊ፣ አንቺ እንደዚህ ኮ ነው ውሸታ፣ ምናምን ትላላችሁና እስከ መጨረሻው ለመስማት ሞክሮ ላለው ና ፕራንክን ያደረገችው ኤፍሬምንም ቤዛንም ማለት ነው። ና ቤዛ ግን ትሪት ለማድረግ ነው የሞከረችው፣ እንዲሁም ኤፍሬምን ትንሽ እየተጫነችው ነበር። ግን ምን ማድረግ እንዳለባት ኤፍሬምን ማመን አለባት ወይስ ኤደንን ብቻ? መጀመሪያ ላይ ኤደን እያለቀሰች ስለነበረ እሷ ነበር ስታባብር የነበረው፣ ለእሷ ነበር ትሪት እያደረገቻት የነበረው፣ እሷ ላለመግፋት ምናምን ነገር ና በጣም የሚገርም ነገር ነው ያሳየቻት ነገር ማለት ነው። ና ኤፍሬም እውነት ለመናገር እንኳን አይደለም እኔ እንትኑን ሳየው ታምብኔሉን ብኔሉን ሳየው ወይም ደግሞ ከላይ የተለጠፈውን ጽሑፉን ሳይ የመሰለኝ ምንድን ነው ኤደን ይሄ ልጅ በቃ ትታ አልተወችውም። ለጊዜው ደስተኛ ሆና ከቤዛ ጋር ደስተኛ መሆናቸውን ገልጻ ምናምን ትታቸው ሄደች። ግን ተመልሳ መጣ። የሆነ ነገር ልትፈጥር ነው። በቃ እነዚህ ልጆች፣ በቃ ፍቅሩ ስላልወጣላት ልታለያያቸው ነው። የሆነ ነገር ሊፈጠር ነው። በቃ ምናምን ብዬ ተጨነቄ ነበር እንጂ ኤደንና ኤፍሬም መሀል የሆነ ነገር ኑሮ ልጅ እስከ መውለድ ወይም ደግሞ ልጅ እስከ ማርገስ ይደረሳል ብዬ በጭራሽ አላመንኩ ምንም። ሲጀመር ኤፍሬም እንኳን አይደለም አብሮ ሊተኛ አብሮ ያልሆነ ነገር ሊያደርግ ይቅርና በጓደኝነት ራሱ አብሮ በጣም አስጨንቀው ነው እንጂ አብሯት መሆን እንደማይችል ግልጽ ነው፣ ወይም ደግሞ ፍላጎት እንደሌለው ሁላችን የምናውቀው ነገር ነውና የሆነ ሰው ደግሞ እንኳን ወንድ ልጅ ደግሞ ወንድ ልጅ እውነት እናውራ ከተባለ ምንም አይነት ከዛች ሴት ፍላጎት ከሌለው ወይም ምናምን ከሌለው የሆነ እንደዚህ ተገዶበት የገባበት ሁኔታ ውስጥ የሆነ ለጊዜያዊ ነገር እኔ ብቻ ብቻ የኤፍሬምን ጭራሽ አልገመትኩም። ምንም አምስት ፐርሰንት አንድ ፐርሰንት ራሱ ይህ ነገር ያደርጋል እውነት ነው እንዴ ብዬ ምናምን ትንሽ ያሰብኩት ነገር ሁሉ የለም። ለምን የማይሆን ነገር ነው ኤፍሬምን መጀመሪያም እሷ እንዳትጨነቅ እሷ ትሪት ለማድረግ ብሎ እንጂ ጥያቄዋን ራሱ ተቀብሎ አብራት የሆነ በጭራሽ እንደዚህ ሄድ ነገር ውስጥ እንደማይገባ እርግጠኛ ነበርኩ። ምክንያቱም ፍቅሩ ልብ ውስጥ ነበረች። ለወራቶች ትተው ብትሄድም፣ ለወራቶች ተለያይተው ብትቆዩም ለሰባት ወር በላይ እግዚአብሔርን ከዛ በላይ ነው ግን እሷን ሲጠብቃት ሲፈልጋት ነበር፣ የሆነ መልስ እንድትሰጠው የሆነ ቀን ላይ ታይታ የሆነ ነገር እንድትለው ይጠብቃት ነበር። እና በመጠበቁም እንግዲህ ምላሹ ይሄ ይሆኗል። እንግዲህ ከቤዛ ጋር እንደምታዩት ያሉበትን ሁኔታ ታውቃላችሁ። ስለዚህ ቤዛ ልቡ ውስጥ እያለች ከኤደን ጋር እንደዚህ አይነት ነገር ያደርጋል ብዬ አልገመትኩም ነበረ። ለማንኛውም ብን ግን ፕራንክ መሆኑ ጥሩ ነገር ነው። አንዳንዴ እንደዚህ አይነት ሰው ሰዎች አሉ እውነት ለመናገር እንደዚህ አይነት ሴቶች አሉ ብዬ አንዳንድ ሴቶች በወራ ይቀለኛል። ለምን የማይፈልጋቸው ወንድ ጋር ለጊዜያዊ ስሜት ብላ እሱም ለሷም ለጊዜያዊ ስሜት ብለው ያንን ነገር ለአምስት ደቂቃ ስሜት ብለው ጽንስ ይፈጠራልና የሆነ ሰዓት ላይ እሱም ያለ ፍላጎቱ ቤተሰብ እንደዚህ ይለኛል፣ ቤተሰብ እንደዛ ይላል። ስለዚህ ልጅ ያለ ምናም አብረን እንሆን ብለው በግድ በቃ ያልሆነውን የሆነን አገጣጥሞ ምና በቃ በግድ ፈጣሪያቸውን አስጨንቀው አስቸግረው ይሆነ እንዴት ነው? ማይሆን ያልተፈቀደ፣ ለነሱ ያልተባለውን ነገር ያደርጋሉ እና መጨረሻቸው ማያምር ይሆናል። ወይም ደግሞ ተዳሮ የሰመረ አይሆንም። ለልጃቸውን መጎዳት ነው ለእነሱ እርስ በርስ አይግባቡን፣ ፍቅር የለም። ምክንያቱም ለአንድ ለአምስት ደቂቃ ስሜት ነው ይሄ ነገር የተደረገው። ከዛ ልጅ ይፈጠራልና በጣም ከባድ ነገር አለና ይሄ ነገር መሆን የለበትም ብዬ ያስባሉ። አንዳንዶቹ ደግሞ እንግዲህ መጀመሪያ የሆነ ፍቅረኛ ይኖራቸውና የሆነ ፍቅር አብሮ እየኖሩ እያለ ጥሩ ነገሮችን እያሳለፉ እያለ ይለያያሉ። አይሆንም፣ አብሮ አይሆንምና እንደ ፈጣሪ ፈቃዱ ነው የሆነ ሰዓት ላይ ወይሷ ወይሱ የተስተካከለ ሕይወት ሲኖሩ ትዳር ይዘው መኖር ሲጀምሩ ምን ይባላል ያችኛ የዱሯ ሚስት ወይ አረገዝኩኝ ብላ ትመጣለች ወይ የሆነ ነገር ሕይወታቸውን ለመመጥበጥ የምትመጣበት ጊዜ ያለና። ብቻ ግን ምንላችሁ ፈልጌ ነው ለተማረበት ሰው የዛሬ ቪዲዮ አስተማሪ ነው። ኤደን ደግሞ እንዲፈገግብለች ብለሽ ስላየንሽ እውነት ለመናገር ደስ ብሎኛል። ታሳዝኝ ነበረ። ቅስምሽ ስብር ብሎ ነበር። በጣም ያለመፈለግ ስሜት ተሰምቶች ነበር። ብቻ ከዛ ስሜት ወጠሽ አሁንም የራሽን መንገድ እየሄድሽ ነው ያለሽው እና እነሱንም እንግዲህ አስደንግጠሻቸዋል። እነ ኤፍሬምን በጣም ደንግጧል። እንዳላደረገው እኮ ያውቃል። ግን አንዳንዴ ውሸትም ቢሆን አንዳንዴ ውሸት ሲደጋገም እውነት ይመስላል የሚባል ነገር እንደዛ ኮስተር ስትይበት ደነገጠ። ምን ብዬ ላስረዳ የሚለው ነገርም ራሱ ግራ አጋብቶት ነበረ። ቤዛ ግን እሷን ለመረዳት የሞከርሽው ነገር በጣም የሚገርም ነገር ነው። ለማንኛውም ግን በፕሮግራም በእቅድ ወይም ደግሞ ከምትወዱት ከሚወዳችሁ ሰው ጋር ክብራችሁን ጠብቃችሁ ብታረግዙ ወይም ደግሞ ትዳር ከያዛችሁ በኋላ ልጅ ቢመጣ የተሻለ ነው ብዬ ነው የማስበው። አንድ አባባል አለ። እግዚአብሔርን በጣም የምወዱ አባባል ነው። ቀድመሽ ከሰጠሽው ሰርጉን ርሽው የሚባል አባባል አለ እና በትክክልም ለሴት ልጅ በጣም አስተማሪ ነገር ነው። ወይ ደግሞ ይሄ አባባል በጣም ትልቅ ነገር ነው ብዬ ነው የማስበው ና ለማንኛውም ሴቶች ይሄ ክብር ከምንም በላይ በቃ አስፈላጊ በዋና ነገሩ ክብራችሁን ጠብቁ። ክብራችን እንጠብቅ። ትልቅ ቫሊዩ፣ ትልቅ ትርጉም ስላለው ለማለት ነው ና ራሳችንም እንድናስከብር፣ ሌሎች ሰዎችንም እንድናከብር ትልቅ ጥቅም አለው። የዛሬው ቪዲዮ አስተማሪ ነው። እንኳንም ፕራንክ ሆነ ኤደንና ማለት የቤዛና ኤፍሬም መጨረሻችሁን ያሳምረው። ኤደንም ባለሽበት ህይወት የተስተካከለ ነገር ይግጠምሽ እንላለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ።